ኢሳያስ ዘና ብሎ ነው እንደው እንደ የተቀመጠ ያኛው እንደ ልጅ አገር ድግሩ አጣምሮ የተቀመጠ ነው። አይናሉ ነበር የሚያዩ ኢሳያስ አፈወርቂ። ይህ ለውጥ ከፍተኛ ውዳሴ፣ ከፍተኛ ድጋፍ ካስተናገዱ ለውጦች አንዱ ነው። ሰዎች መዘንጋት የለባቸው ምን ከኖቤል ፒስ ፕራይስ ጀምሮ የተሸለመ ይህ ተራ ሸቀጥ ነው። ተራ ፕሮፓጋንዳ ነው። አሁን አላጋጭ ሆኖ የመጣው ኢንተርናሽናል ኮሚኒቲው በዛ ሚጥጥ ጭንቅላቱ ሊያሳምን ሄደው አሁን ኢትዮጵያ የሚያስፈልጋት አብይን ማስወገድ ነው። የኢትዮጵያ የባህር በር የሚያስፈልጋት አሁን አይደለም። ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው፣ ክረምት ከበጋ የማይቋረጥ እጅግ እርካታ የሚሰጥ ኢትዮጵያዊነት እነሱ ነው። የሀገር ፍቅር መምህር ሆኖ ይመጣል የእውነት እንኳን ቢናገር ተውትና፣ ይሄ የሚቀጥፈው በየጊዜው አብይ አህመድ ቅጥረኛ ሆነም ነግረውናል። ምክንያቱም አብረዊ ነው፣ ቀለበት አድርገዋል። አብይ አህመድ የሳቸው ንግስ ሲያጥብ፣ የሳቸው ንግስ ሲያሽ ነበር የሚውለው ተላላኪ ነው። ለውጡ ሲመጣ ምን አይነት መንግስት ነበር እኛ የተቀበልን? በካታ ሳሪ ህጎች ነበሩ ትርክታችን ከፋፋይ የተሳከረ በታኝ ትርክ ነው የነበሩ፣ ለአመታት የተሰራበት አሁን ተቀይሮ በሱ ቤት ፍቅር እየሰበከ ነው። ተጠይፎታ ሰላም ለማለት ዘው የነበሩ ምንጮች እንደነገሩ ጦርነት ፈላጊ መሆናቸውን የምታቁት የተጠጋቸውን በሙሉ የጦር መሳሪያ ነው የሚሰጡት። ጋሻ ጦር፣ ጋሻ ጦር እየሰጡ እንዋጋ ነው በቃ። አማራ ክልል ብትሄድ ጋቢ ነው ብልኮ ነው የሚደረብለት እነሱ ጋር ስትሄድ ግን ጦርና ጋሻ ነው የሚሰጥ። እኛ ስንመጣ አንዱ ቃል የገባ ነው ምንድነው? ኢትዮጵያ ውስጥ ዲሞክራሲን ለማምጣት እንሰራለን ነው። ሀገር ለመምራት አንደኛው እውቀት ያስፈልጋል። ይህንን ካለመገንዘብ ብዙዎቹ ሰዓቱ እኛ አልተቀየር ነው ያ ንግግራችን፣ በየቀኑ እየኖረ ነው። ደግነቱ ወጥቶ በተናገረ ቁጥር ሞር በብልጽግና ላይ ህዝብ ጥላቻ እንዲኖረው እያደረገ ያለ። ብልጽግና ችግር የለውም። ገጥመሃል፣ እንገጥማለን ተባብለናል። ቀድሞ ጀመጀመሪያ ወረድ ገጥመሃል፣ እንገጥማለን። አማራጭ የለን ከመገጠም ውጭ። እንደዚህ አይነት ጨዋታ ተውት። ትላንትና ኢሳያስ አፈወርቂ ንግግር አድርገዋል። በትክክል በትክክል በትክክል ከነፍሰ ገዳዩ ከአብይ አህመድ ጋር ተጣልተዋል። በትክክል በጣም ደግሞ ያስደነቀኝ አሁን ለኤርትራ ቲፒልፍ አይደለም አጀንዳው። እስከ ዛሬ ድረስ ፕሬዚዳንቱ ወጥተው ሲናገሩ ቲፒልፍ ሳይሉ ወያነ ሳይሉ አይወጡም ነበረ። አሁን ትክክለኛው ጠላት አብይ አህመድ እንደሆነ አውቀዋል። እሱ ብቻ አይደለም፣ አብይ አህመድ ቅጥረኛ እንደሆነ ነግረውናል። ምክንያቱም አብራዊ ነው፣ ቀለበት አድርገዋል። አብይ አህመድ የሳቸው ንግር ሲያጥብ የሳቸው ንግር ሲያሽ ነበር የሚውለው ከአብይ ጋር ምንደው ምን ያህል ተላላኪ እንደሆነ ትዝ ይለኛል። ሱዳን ነው ምናምን ሄደው ኢሳያስና አብይ ተቀምጠው ኢሳያስ ዘና ብሎ ነው እንደወንድ የተቀመጠ። ያኛው እንደ ልጅ ሀገር አጣምሮ የተቀመጠ ነበር የሚያዩ። ኢሳያስ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው እኔም የሚገዛኝ ሀሳብ ነው። ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ሳልፍም ኢትዮጵያ መሆን እመኛለሁ። ስንሞት እንኳን ልናልፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የይለት ንግግራችን የይለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። የሚያሳዝነኝ ከሁሉም በላይ የሚያሳዝነኝ ተመልካቾች፣ እነዚህ ሰዎች ቨልነረብል ሆነው ነው ወይስ ፈልገው ወደው ነው ወይ? አሁን ጌታቸውን ጌታችሁ በዚህ ጊዜ ኢትዮጵያን ለማሳመን ብሎ ኢትዮጵያ ምድር ሚዲያ ላይ ይመጣል። የጌታችሁ ንግግር ተናግሮ ኢትዮጵያውያንን ያሳምናል ብሎ አብይ አህመድ ያምናል። ጌታችሁ ኢትዮጵያን ለማሳመን ሞራል አለው። ኢትዮጵያውያን ያምኑታል፣ ይገዙታል። የጌታችሁ ንግግር ዋል ኤቨሪቴዝ በቃ፣ ምንም ነገር ቢናገር የእውነት እንኳን ቢናገር ተውትና፣ የሚቀጥበው በየጊዜው የእውነት እንኳን ቢናገር ጌታችሁ ማን ያምኗል? ለመጪው ትውልድ እንዴት አድርገን የጸና የለማ ሀገር እናቆያለን? ምክንያቱም የጀመርነው ትውልድ ካልቀጠለ በአንድ ግሩፕ ሀገር ተሰርቶ አያልቅም ስራ መስራት የሚቻል ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ከኢሳያስ በላይ አብይን የሚያቀለም አብይን በደንብ አድርጎ ከኢሳያስ በላይ የሚያቀለም ተላላኪ ነው አሉት። ተላላኪ ነው ያለውን አምቢሽን በዛች ጥየ ጭንቅላቱ ትልቅ የሚያስበው ንጉሥ የመሆን ሀሳቡን ኢሳያስ አፈወርቂ ትላንት ነገረውናል። እኔ እኮ ይገርምኛል። እነዚህ ብልጽግና የሚባሉት ባንች ኦፍ ኢዲየትስ ደግሞ ሀሳብ ሀሳብ የለውም። ትፒለ ፊደላል ጌታቸው የታለ የነሱ ሀሳብ? አንድ አይነት ነገር እኮ ነው። ሚያ ሴም ዘፈን ነው እየዘፈኑ የሚያሳዩ ጌታ ታደሰ ወረደ ሄደው ጦርና ጋሻ ሰጥቶታል። ሞኝ ሚመስል ጅል በቃ፣ ጅል ነው የሚመስል ይሁን፣ ያረጀ ውሻ ምናምን ነገርን የሚመስሉ ጦርና ጋሻ ግን የምን ምልክት ነው? የውጊያ ምልክት እኮ ነው። ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ ይሰራል። እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገርን ገነባለን ብለን የተነሳ ነው። በትናንትና ውስጥ የጎደለውን ዛሬ ስንሞላ ነጋቸው ብሩህ የሆኑ ልጆች ይፈጠራሉ ማለት ነው። ኢትዮጵያዊነት ከትናንት እስከ ነገ ነው። እሱን ለመከላከል ብለው የተሰው ጀራሎች እና አሰርተ ኤስራ ጭምር የትግራይ እንቁ ልጆችን ሲያጠለጥል እንደማየት የሚከፋ ነገር የለም። ያቃል እና 10 20 እንዴት እንደተሰው ያቃል፣ አጠገው እንዴት እንደተሰው እሱን ለመከላከል ያቃል። እነሱ ነው እና ማን ነው የሚያምነው? አሁን ሚዲያ ላይ መተው እና ለጽራ ጥቁር መነጽር ነው። ኢንፋክት እና የትላንት ምሽት ጥሩ ጥቁር የተለመደ ነው። ትግራይ ቲቪ ድምፅ ያን ል ጥቁር በቀን ጥቁር መነጽር አርጎ ሲገባ ነበር። ደካማ ጎኑን ትግል ላይ ስለነበር እንቻለው ነው ዛሬም እንጂ ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር የምንተው የወረት ጉዳይ አይደለም። ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት። ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ጦርና ጋሻ የጦር መሳሪያ ነው። ማን ነው የጦር መሳሪያ እየሰጠ ያለው? ጦርና ጋሻ ሰጥተህ የምትልከው ምንድን ነው? እንዋጋ ኮኑ እያልኩ ያለው የጦርነት ምልክት ነው። ጦርና ጋሻ መቼም የመንፈሳዊነት ምልክት አይደለም። ጦርና ጋሻ የፍቅር መግለጫ አይደለም። ጦርነት ፈላጊ መሆናቸውን የምታውቁት፣ የተጠጋቸውን በሙሉ የጦር መሳሪያ ነው የሚሰጡት። ጋሻ ጦር፣ ጋሻ ጦር እየሰጡ እንዋጋ ነው በቃ፣ ከዛ ውጭ የሚያውቁት ነገር የለም። ታደሰ ወረደም ጦርና ጋሻ ሰጡት እንዋጋ። እነጌታቸውን ጦርና ጋሻ ነበር ሰጧቸው። ጦረኛው ማነው እንዴ? ትግራይ እኮ ብትሄድ ብልኮ፣ ምንድን ነው የሚባለው፣ ጋቢ ነው የሚደረብልህ። አማራ ክልል ብትሄድ ጋቢ ነው፣ ብልኮ ነው የሚደረብልህ። እነሱ ጋር ስትሄድ ግን ጦርና ጋሻ ነው የሚሰጥህ። ስለዚህ ጦረኛው ማነው? ጦረኛው ኦፒዲዮ ነው። ኢትዮጵያዊነት የምንሰዋለት አላማ ነገ ሀርበስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ ሌላ የሚያገኙት ክፍያ ስላለ አይደለም። ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። አሁን አላጋጭ ሆኖ የመጣው ሬድዋን የሀገር ፍቅር መምህር ሆኖ ይመጣል ከጌታቸው ጋር። ጌታቸውም ያስተምራል፣ ሀገር ፍቅር ኢትዮጵያዊነትን ያስተምራል። ኢትዮጵያውን ለትግራዊ ታስተምረዋል። በኢትዮጵያ ሀገረ መንግስት ግንባታ የትግራዊ ሮል የትግራይ ሮል ምን ማለት እንደሆነ እናውቀዋለን። ትላንት መጥቶ አጌና መጥቶ እኔ ሌስ አንተ ሌስ ቤስ ኢትዮጵያዊ ቢለኝ ባለ ጊዜ ነው። ስታስበው መንግስት ሲበድልህ ሀገር እንደበደልህ አትቁጠረው። ሀገር ምንድን ነው? መንግስት ምንድን ነው? ሀገር ማለት ማን ነው? ወንዝ ነው? ራስ ዳሽን ነው? ባቱ ተራራ ነው? ማን ነው? ክረምት ከበጋ የማይቋረጥ እጅግ እርካታ የሚሰጥ በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እነሱ ነው። አንዳንዴ ዘንቦ ሊደፈርስ ይችላል። ትናንትናን ስናይ የተንሸዋረረ የሆነና ትናንትን ወይም አብዝተን እንጠላለን ወይም አብዝተን እንወዳለን። አብዝተን ስንወድ ደግሞ ዛሬን መኖር ዛሬን መስራት ሲገባ ትናንትናው ስንኖራል። ኦፒዲዮ ከጦርነት ውጭ የሚያውቀው ነገር የለም ህዝብን ከማሸበር ህዝብን ከማሰቃየት እርስ በርስ ከማባላት ደም ከማፍሰሱ ውጭ ኦፒዲዮ የሚያውቀው የለም። ለሄዱ ለተጠጉት ሁሉ ጋሻና ጦር ነው የሚሰጠው። ለሄዱት በሙሉ ጦር እየሰጠ እንዋጋ ነው። ትላንትና ፕሬዚዳንት ኢሳያስ ሲናገሩ በሬው ቢፋንን ሞፈሩን አትልቀቅ፣ በሬው ቢፋንን ሞፈርህን አትልቀቅ የምትለው አባባልህ ትልቅ አባባል ናት። እና እነ ጌታቸው ይውረግረጉ፣ እነማንም ይውረግረጉ፣ ትልቁ ተጠያቂ አብይ አህመድ ነው። ፎከሳችን አብይ አህመድ ላይ፣ አብይ አህመድ የሚባል ነፍሰ ገዳይ ላይ ሁላችን አይናችን እናድርግ። ተላላኪዎች ላይ ሳይሆን ዋናው አብይ አህመድ። እስረኞች ሳንፈታ እንታገላለን ለሚሉ ሰዎች ሳንመልስ ለውጡ ሲመጣ ምን አይነት ኢትዮጵያ ምን አይነት መንግስት ነበር እኛ የተቀበልነው? የተቀበልናት ኢትዮጵያ 59% ጂዲፒዋ እዳ የሆነ ስትበደር ኖሯ አሁን ጊዜው ደርሷልና ካልከፈልሽ ልትበደር ይማትቺ እሱ የሚነግረን ሀገር ማለት ራስ ዳሽን ነው። ይህ ተራ ሸቀጥ ነው፣ ተራ ፕሮፓጋንዳ ነው። ኢትዮጵያን እያንቀጠቀጠ ያለው ባለተረኛ ኢትዮጵያ እየገዛ ያለው አስተዳደር ው ሀገር የሚባለው እሱ፣ ሀገር የሚወቀሰው ይሄ ዛፍ ተራራው ምናምን ነው እንደ የሚወቀሰው። ኢትዮጵያ መንግስት እኮ ዲክታተር ነው ሲባል ራስዳሽን ነው እንደ ዲክታተር አይደለም አገዛዞ ነው ዲክታተር። ልደቱ የከለከለው ሀገር ቤት እንዳይገባ የከለከለው ራሽዳሽን ነው ወይስ ብልጽግና መንግስት ነው? መንግስት ነው። ኢትዮጵያ ነች የከለከለችው። ኢትዮጵያ አይደለም፣ ኢትዮጵያ ያለችው ኢትዮጵያ ነች እኮ፣ ራስ ዳሽን የሚባለው አይደለም። ኢትዮጵያ እያልነው ያለነው ይሄን ያክል ኮንሴፕቹዋላይዝ ማረጋግተናል እንዴ? ይሄ እኮ ቀላል ኮንሴፕት እኮ ነው። ካልከፈልሽ ምንም አይነት ኢንቨስትመንት አናደርግም የሚባልበት ጊዜ ማለት ነው። በፍጹም አናበድርም፣ ቀይ ናችሁ እስከዛ የሰጠናችሁ ልትከፍሉ አልቻላችሁም፣ የተባለች ሀገር ናት። ደሞዝ ለመክፈል ደሞዝ መክፈል አንችልም የሚል ነበር። እና እዳ የነበረባት ኢትዮጵያ በእዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። አብይ ለምን ይመስላችኋል ውጭ ሀገር ሄደዋል? የዲፕሎማሲ ካምፔን እኮ ለማድረግ እኮ ነው። ስለዚህ ኤርትራን ለመምታት ኢንተርናሽናል ኮሚኒቲ በዛፍ ሚጥጥ የጭንቅላቱ ሊያሳምን ሄደው፣ ባህር ያስፈልገናል፣ ኢትዮጵያ ትልቅ ሀገር ናት፣ ባህር ያስፈልግ። አሁን ኢትዮጵያ የሚያስፈልጋት አብይን ማስወገድ ነው። የኢትዮጵያ የባህር በር የሚያስፈልጋት አሁን አይደለም። መጀመሪያ ኢትዮጵያውን ነምበር ዋን፣ አንድና አንድ ኢትዮጵያ የሚያስፈልጋት አብይን ማስወገድ ነው። የኢትዮጵያ ጠላቷ አብይ አህመድ ነው። አብይና አብይን ማስወገድ ነው የኢትዮጵያ የመጀመሪያ ኃላፊነቷ። ስለዚህ ለእኛ አሰብን ማስመለስ ቀይ ባህርን ማስመለስ አይደለም፣ አይደለም። ባህር ካስፈለገን በሰላምና በነጎሻሽን ይመጣል እንጂ በጦርነት አይመጣም። የተቋም ድቀት ነበረ ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልእኮ ለመፈጸም የማይችሉ መንግስት ፓርቲ መለየት የሚቸገሩ ተቋማት ነበሩ። በርካታ አሳሪ ሕጎች ነበሩ። ከዚህ ሁሉ ብሶ ደግሞ ትርክታችን ከፋፋይ በታኝ ትርክ ነው የነበረው። ለዓመታት የተሰራበት የሚዲያ አውዱ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። ይህ ሰውዬ ሬድዋን ሁሴን በዛ ምላስ ሁለቱ ምላሰኞች ናቸው። በነገራችን ላይ ሁለቱም የኢትዮጵያ አፈቀላጤዎች ነበሩ። ሁለቱም የኢትዮጵያ ኮሚኒኬሽን ሚኒስትሮች ነበሩ። ጌታቸው ወደ ሚኒስትርነት የመጣው የሬድዋን ሁሴን ቦታ ተክቶ ነበር። ያኔ ሁለቱም የኢትዮጵያ አፈኞች ነበሩ። በዚህ አንደበት ኢትዮጵያን ለማሳመን ማለት ነው። ስለዚህ አትቀየሟት፣ ኢትዮጵያን አትቀየሟት። ማንን መቀየም ያለባቸው? መንግስትና ሀገር ለየብቻ ነው ነው እያለ ማንን መቀየም ያለበት ነው የሸወቅቱ አካባቢ ያሉ ዛፎችን አይደለም፣ ዋርካ ምናምን አይደለም። ምን ትመስል ነበር ኢትዮጵያ ያኔ ታስታውሳላችሁ እንፈርሳለን አንፈርስም ነኮ ጥያቄ የነበረው። አሁን ተቀይሮ በእንደዚህ አይነት ሁኔታ ውስጥ ያለን ሀገር የሚመራ መንግስት ጠንከር ያለ መጨከን መወሰን ይጠይቃል። አሁን ግን አንደኛ ፕራዮሪቲያችን የኛ ነምበር ዋን ፕራዮሪቲ አብይ አህመድን ማስወገድ ነው። አብይን ማባረር ነው የኛ ፕራዮሪቲያችን አብይ የሚባል ክፉ ጨካኝ አረመኔ አገር መምራት ማስተዳደር የማይችል እውቀት የሌለው ችሎታ የሌለው አቅም የሌለው ክፉ እና ጨካኝ አረመኔ የሰውን ደም ካልሰዋ ስልጣን ለመቆየት የማይችል የሚመስለው ማባረር ነው የእኛ ፕራዮሪቲያችን። በሚሄድበት ቦታ ሁሉ ያላችሁ ኢሮያኖች እየሄዳችሁ ድምፃችሁን አሰሙ። ጩ ነፍሰ ገዳይ ነው ደም አፍሳሽ ነው ያለ ጦርነት መኖር አይችልም። ይህንን ሰው የምትረዱ መንግስታት ትጠየቃላችሁ። ያላችሁ ድምፃችሁን አሰሙ። ስለዚህ እንደኔ እንደኔ በሬዎቹ ቢፋንኑ ሞፈሩን አትልቀጡ። ተቋም ስብራት አለ ብዬሻለሁ። ተቋም ኢትዮጵያ አልነበራትም፣ ጊዜም አልነበራትም፣ አቅምም አልነበራትም። ዴሞክራሲን እንለማመል ስንል ምች ጎዳና ኳ አደለም ዴሞክራሲ። ያ በመሆኑ ምክንያት የፈጠረው ደግሞ ውስብስብ ችግሮች አሉ እኛ ስንመጣ አንዱ ቃል የገባ ነው፣ ምንድነው ቃል የገባ ነው? ነገር ኢትዮጵያ ውስጥ ዲሞክራሲ ለማምጣት እንሰራለን ነው። እኔ የኢትዮጵያ መንግስት ነኝ ብሎ አዲስ አበባ የተኮፈሰው ነው፣ የሚወቀሰው እሱ ነው። ወንጀል የፈጸመውም ጥሩም፣ በጎም እንትን የሚያደርገው እሱ ነው። እና ይሄ በእሱ ቤት ፍቅር እየሰበከ ነው። ይሄ ፕሮፓጋንዳ ኢትዮጵያን፣ በተለይ ተጋሮን ለመናገር የሚፈልገው በኢትዮጵያ ሚዲያዎች መጥተው ጌታቸውና ሬድዋን ሱዳን ሄዱ አልቡርሃንን አገኙ። ከተዋረደ በኋላ ሀገር እንደ ሀገር ካዋረደ በኋላ ጠቅላይ ሚኒስትሩ የአረብ ኤምሬት ተራ ተላላኪ ሆኖ አጌነስ ሱዳን ቆሞ የኢትዮጵያ መንግስት ተዋርዷል። ዴሞክራሲ ለማምጣት እንሰራለን ብለን ሁሉም መድረክ ማግኘት አለበት። ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በእኔ ሳይሆን በህዝብ ነው። ህዝብ እንዲወስን እድል ሳንሰጥ ከሆነ ግን ውሳኔ እንወስነው ጥፋት ያመጣል። ብዙ አትርፈንበታል። የሚሰጡንን አጀንዳ በተለያየ ወር የምንሰማው በምናምን አደለም። አንደኛ አንድና አንድ አብይ አህመድ መወገድ አለበት። ለጌታቸው አለ መልስ መስጠት ለክር ያለ መልስ በቀጥታ ከዋናው ከነፍሰ ገዳዩ ከአብይ አህመድ ጋር የክፋትና የጭከና የአረመኔነት ምንጭ የሆነውን አብይ አህመድ ላይ ነፍሰ ገዳዩ አገሪቱን ያዋረዳት ህዝብን ያዋረደ የኢትዮጵያዊነት ማንነትን የመጣጠሰ ኢትዮጵያን ያፈረሳትን የኢትዮጵያ ጠላት የሆነውን አብይ አህመድ ላይ ነው ፎከስ ማድረግ ያለብን። አብይ የሚባል ምድራችን ላይ የተቀመጠ ክፉ እርግማንን ከላያችን ላይ እናንሳ ማነው የሚለው ያለው አሁን ያያቸው ጫታም ዱርዬ የጌታቸው ረዳ የቆማር ጓደኛ ሬድዋን ሁሴን ነው እንደዛ የሚለው ፖለቲካን ማየት ያለብን በባህር ላይ እንደመሻገር ነው በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል አንዳንድ ጊዜ ግን ማዕበል ያለው የሚረብሽ በድምጸቱ በእንቅስቃሴው የሚያውክ ህይወታችን እስከ ውስጥ ድረስ የሚያስደነግጥ ሊሆን ይችላል። ወጀቦች፣ ማዕበሎች ግን ሁሌ ገዳይ ሁሌ አጥቂ ብቻ አይደሉም። ህዝብን ማዋርዷል እና ያኛው መሸነፉ ሲታወቅ ሄሜቲ ወደ ኢትዮጵያ ጦር ወደ ኢትዮጵያ ድንበር ተጠግቶ በነበረበትና ኢትዮጵያም ገብቼ አግዛሃለሁ ብሎ በጣም ትልቅ ፕላን አይዘጋይቱ በነበረበትና አጋጣሚ ሳይሳካለ ሲቀር በቃ ወዳጅ እኔ ለሱዳን ሰላም ሰራለው ከሱዳን መንግስት ጋር እና ህዝብ ጋር ጎን ቆማለሁ ብሎ ጌታቸው ረዳን ሰላምና ሬድዋንን ነው የላከው። ሰላም ሊለው ተጠይፎታል። አልቡርሃን ጌታቸው ረዳ አሁን ያለው የኢትዮጵያ ፖለቲካ ስራ ለፍን በደንብ አድርገው ስለሚገነዘቡ ተጠይፎታል ሰላም ለማለት እዛው የነበር ምንጮች እንደነገረ ማለት ነው። ይህ ለውጥ በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸው ይህ ጉዳይ ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሬኮግናይዝ ያደረጉት የተሸለመ፣ የተደነቀ፣ የተወደሰ በዓለምም በአፍሪካም በኢትዮጵያም ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚህ ጊዜ ያሉት አንድ ላይ ሆነን ሻቢያንና ፋኖን እንውጋ፣ የእናንተ ሰራዊት ትጥቅ መፍታት አያስፈልገውም፣ አምጧቸውና ከመከላከያ ሰራዊት ጋር ቀላቅሉ፣ ለእናንተም ሰራዊት ውስጥ ታላላቅ ስልጣኖች እንሰጣችኋለን አሉ። በጣም ነው የሚያስቀው። ይህ በህዝብ ላይ መቀለድ ነው። እኛ የሀገሪቱን ችግር ለመፍታት ያቀረብነው ሀሳብ ፋኖን እንኳን የሚጠቀልል ነበረ። እነሱ እኛን የሚያዩት የአማራ ጠላት እንደሆነ እና ይህንን እነርሱ ያቀረቡትን በፍጥነት ወስደን በተግባር እንደምናደርግ ነበር ያስቡት። አያችሁት፣ በእነጌታቸው የለመዱትን ነው። እነጌታቸው ህዝባቸውን ስለካዱ፣ እነጌታቸው ለሆዳቸው ስላደሩ እነ ጃን ማሮ ላይ ምሱ ሊያደርጉ መስሏቸው በለመዱት ፈረንጆቹን በሌሉበት መን በሌለበት አብይ መልዕክት ልኮላቸኋል ለብቻችን እንነጋገር ብለው እንደነጌታቸው ህዝብን ለማስካድ ነበረ። ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም። ነፋስ አቅጣጫው ሊቀይር ይችላል። እኛ ግን መዳረሻችን እናውቃለን። እኛ መዳረሻችን ብልጽግና ነው። መዳረሻችን የጸናች ኢትዮጵያን ማየት ነው። እሱን ስናስብ እርግማኑን ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። በውዳሴ ውስጥም እንብዛም ስካር አልተሰማንም። በእርግማን ውስጥም እንብዛም አረበሸ ነው። አንድ ቀን ዛሬ በምርጫ ቦርድ ዋዜ የተነገረው በመላ ኢትዮጵያ ያሉ ተፈናቃዮች ምርጫ ላይ ይሳተፋሉ አለች። አንዳንዴ ይቺ ሀገር በምን ደረጃ ያበደችው? የእብደት ደረጃው እንዴት ነው የሚለካው? ተፈናቃዮች መምረጥም መመረጥም ይችላሉ አለች። ተፈናቃዮች መራጭ ብቻ ሳይሆኑ ተመራጭ የሚሆኑበት አሰራር ስርዓት መሻሻሉንም አስረድተዋል። መራጭ ብቻ ሳይሆኑ ተመራጭም እንዲሆኑ ህግ አሻሽናል አለ ነው የሚለው። እቺ ሀገር ይሄ ሁላ ሚሊየን ተፈናቃይ ይዛ ባሉበት እንዲመርጡ እና እንዲመረጡ ጭምር ለፓርላማ እንዲመረጡ፣ ዳስ ውስጥ ዝናብና ዶፍ ዝናብና ፀሐይ የተፈራረቀባቸው ለፓርላማ ምረጡኝ እንቅስቃሴ አድርገው እንትን ሊያደርጉ። ከእያንዳንዱ ርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? መጋቢት ተያራት የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያችን ንግግርናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም፣ አላማችን ተናግረናል፣ እየኖርን ነው። ያ ንግግራችንን በየቀኑ እየኖርነው ነው። እነ ጃን ማሮ ግን የህዝብ ልጆች ናቸው። የህዝብን ትግል የሚታገሉ ናቸው። ሆዳ አደር አይደሉም። ጥቅም አደር አይደሉ። ስልጣን ፈላጊዎች አይደሉ። እውነተኛ የትግል ኮዝ አላቸው፣ አላማ አላቸው። ያለ አላማ ለስልጣን እንደ ጌታቸው ፓርቲ የተጠበቁ መሽገሮች አደሉ። ሲጀመር ኢትዮጵያዊነትን መጠላትን ያመጣው ማን ነበር? ጌታቸው እንዴ! ትግራይ ትስዕር እያለ ኢትዮጵያ ምናምን ኢትዮጵያ ምናምን እያለ የኢትዮጵያ ህዝብ በትግራይ ህዝብ ላይ እንዲቆጣ እሳት ያነደደ ማን ነው? ጌታቸው አልነበረም? በጦርነቱ ጊዜ ወጥተው የሚናገር ገብሬ ገብር ጻሪቅን ሰማው ነበር። ሰምተን አናቅም። ኢትዮጵያ ብሎ ሲሳደብ ሰምተን አናቅ። አማራ ብሎ ሲሳደብ ሰምተን አናቅ። ኦንሊ ፐርሰን እየወጣ እሳት ፊውል ያፈስ የነበረው ይህ አጨርባሪ ነው፣ የብልጽግና ፈጮል ይሄ ወንበዴ ነው። ሀገር ለመምራት አንደኛው እውቀት ያስፈልጋል። እስኪ ያስፈልጋል ዊዝደም እና ብዙዎቹ ስለ መንግስት ወሬ የሰሙ ስለ መንግስት በርቀት ያዩ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። አውሮፓ ላለውም፣ አሜሪካ ላለውም፣ በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበል ነው። ይህን ሪያሊቲ ተመልከቱና ፒፒ የሚያሰማራቸው ብልጽግና የሚያስተማራቸው ሚዲያዎች ምን ይላሉ? ሙሉ ጊዜያቸው ስለምን ያወራሉ ስትሉ ሙሉ ጊዜያቸው በዚህ ሰዓት ያለው አስራለም ብልጽግና ችግር የለውም ችግር የለውም። ገጥማህ እንገጥማለን ተባብለናል። ቀድሞ ጀመጀመሪያው ኧረ ገጥማህ እንገጥማለን፣ አማራጭ የለህም ከመገጠም ውጭ። እንደዚህ አይነት ጨዋታ ተውት። ግለሰብ የአእምሮ መቃወስ፣ የአስተሳሰብ መቃወስ ያጋጥማል። እንዴት ሀገር እንደ ሀገር ሰው እንደዚህ ይሆናል? ሚዲያው በሙሉ አገር ቤት የሚኖር ውጭ የሚኖር ጠቅላላ ጦርነት ቀስቃሽ ስሜቱ ከየት ይመጣላቸዋል? እንግዲህ መንግስት ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደ ከዚህ ቀደሙ ለምን ትመኛለህ ለሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን የሚከለክል አውድም አይደለም ያለው በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭ ተፈን የኖር ከዚያ ላገለግል ካል ያ ባህል ይከተልንና በፔሮል መኖር የምንቸገር ሰዎች ሰዎች እንሆናለን። እና ለማንም ሰው ክፍት ነው። የአማራ ማራ ላይ ቃል ለህሊናችሁ እስኪፍረዱ፣ ጌታቸው ረዳ በጦርነቱ ጊዜ ኦፒዲዮ ብሎ ሲሳደብ ሰምታችሁ ታውቃላችሁ። ኦሆዲ ብሎ ሲጠራ ሰምታችሁ ታውቃላችሁ። ሁል ጊዜ እየወጣ የአማራ ሊቀን የአማራ ሊቀን የአማራ ኤቭሪ ታይም ሲናገር የአማራ ሊቀን ነበር። ለምን የኦፒኒዮን አጀንዳ ይዞ የአማራና የትግራይ አይነት ማባላት ነበር አጀንዳው። ከጌታቸው ውጭ ወጥቶ የሚሳደብ ነበረ፣ ኢትዮጵያን የሚያንቋሽሽ ነበረ፣ ኢትዮጵያ ትውደም ያለ ነበረ። ከጌታቸው ውጭ እስከ ሲኦል ድረስ ወርደን ቢሆን ሂሳብ እናዋረር፣ ሲኦልም ቢሆን ገብተን እናወጣቸዋለን የሚለን የነበረው ማን ነው? ጌታቸው። የጥላቻ ፕሮፓጋንዳ የነበረው ጥላቻ መርዝ የሚተፋ የነበረው የብልጽግና ሰላይ ሆኖ በረሃ ገብቶ እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው። ቤታችን ዝግ አይደለም። አንዱም ችግራችን ጠንከር ያለ ሀሳብ ያላቸው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች። ጠፍቷል። ኢትዮጵያ ሎጂስቲክስ በኢትዮጵያ መንግስት ሎጂስቲክስ መድበው ዩኒፎርም አስለብሶ ስልጠና እየሰጠ ገንዘብ እየሰጠ ደሞዝ እየሰጠ የራሱን ሀገር የሚበጠብጥ መንግስት የብልጽግና መንግስት ብቻ ነው ብቻ ነው። ጠቅላላ ይሄ ብልጽግና የሚዲያ እንትኖች አሉ ባለፈው ወደ ኤርትራ በሄድኩበት ጊዜ ሚዲያው በሙሉ ስድስት መቶ አምስት መቶ የሚያያቸው አሉ። ሲቀልዱ ቴክስት ያደርጉልኝ፣ ጋፕ ተፈጥሮ እኮ አንተ ከሄድክ በኋላ እኮ እንትና የሚባል አጋስስ እኮ አንድ ነጥብ አንድ ሰው እኮ እያየው ነበር ይላል። አንድ ነጥብ፣ ይሄ በቃ እንትኑ ኢንተርኔቱን ተቆጣጥሮት እኮ ብልጽግና እኮ እንትኑ ወሮት እኮ ነበር እኮ ይላል። ስሜት ነው እዛም፣ እዛ የሚወራጨው እንጂ ሀሳብ የለም እሱ ለኢትዮጵያ ያጠቅማት። ሲደግፉንም ያልገባቸው፣ ሲቃወሙንም ያልገባቸው፣ አንድ ሳምንት ሲያወድሱ፣ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ ኢትዮጵያ የፖለቲካ አብዛኛው ኮንስፒረሲ ነው፣ ሽረባ ነው። አንድ ሰው አጀንዳ ፈጥሮ እሱ እየተነተነ ብር ይሰበስባል። ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ትውደም በምንልበት ሰዓት አያችሁ፣ በረሃ ሆነን ኢትዮጵያ ትውደም ያለ የለም ከጌታቸው ውጭ ኢትዮጵያ የምትባል ሕዝቡ እንዲጠላ ሀገረ ትግራይ የሚባለው ሜንታሊቲ በህዝቡ ውስጥ ያስገባ ይሄ ነፍሰ ገዳይ ነው። ይሄ አጭበርባሪ፣ ይሄ አታላይ፣ ይሄ አፈቀላጤ፣ ይሄ ነበር የሚነግረን። አትሊስት አብይ አህመድ ኦሪጂናል ስለሆነ የራሱ ይሄ እኮ መናኛው አብይ አህመድ ነው። ተራው አብይ አህመድ አጭበርባሪው፣ ያለባበስ ስርዓት የለው፣ ያበላል ስርዓት የለው፣ ያነጋገር ስርዓት የለው፣ ያረማመድ ስርዓት የለው። ፌደራል መንግስት ላይ የማፈጥበት ጊዜ አክትሟል ነው ምለ ፌደራል መንግስት ላይ የማፈጥበት ጊዜ አክትሟል። ደግነቱ ወጥቶ በተናገረ ቁጥር ሞር በብልጽግና ላይ ህዝብ ጥላቸው እንዲኖረው እያደረገ ያለው ያልገባቸውና አብይ ጌታቸውን ማውጣታቸው ምን ያህል እንደጎዳቸው አላወቁ።